ሳረኩ አረጌ ልለው፣ ግን በቃ ብዙ ያመለጡ ነገሮች ሊኖሩ ይችላሉ። ሰላም፣ ሰላም ውድ ቤተሰቦች እንደምን ናችሁ? እግዚአብሔር ከመሰገነ ዛሬ በአዲስ ቪዲዮ መጥቻለሁ። ያው ሰሞኑን የተፈጠረውን ነገር አይታችኋል። ሚት ታማለች። የታመመችው እንግዲህ ምን እንደሆነ አይታችኋል። ሆድን ቆረጠኝ እያለች ነው። ምን እንደሆነ ራሱ እኔ ግራ ነው ይገባኝ። ሳሚ ደግሞ እያለ ያለውን ነገር ደግሞ አይታችኋል። አንተነ ያረካት ነገር ያጠጣት ነገር አለ። አልፈልገውም። ልጁ ነው ያልከው ያለ አንድ ምክንያት አይደለም አለ። እኔ ደግሞ እንደዚህ አይነት ነገር ያላሰብኩትን ያላደረግኩትን ነገር ና ያለኝ። እኔ ያንን ለማድረግም ህሊኔ አይፈቅድም ሲጀመር። ሁለተኛ እንዴት ነው ይህንን ነገር የማደርገውስ? ምንም ቢሆን እኮ ልጄ ነው። ልጄ እስከሆነ ድረስ ደግሞ ይህንን ነገር የማድረግ ህሊኔ ህሊናዬም አይደለም። እኔ እንጃ እንዴት ከምን አስቦ እንዳለኝ ሁሉ ግራ ነው ይገባል። እና ስደውላትም አታነሳልኝም። ያው ምንም ልታኮርፈኝ ትችላለች፣ ላስቀይማ ትችላለች። ግን ይህንን ነገር ልታስቀይመኝም ትችላለች። ይህን ነገር ለማድረግ ህሊናዬም ጭንቅላቴም አይፈቅድልኝም። እና በጣም ነው ጭንቅ ያለኝ ነገር ቢኖር ሁለተኛ ነገር ደግሞ እኔ እኔ እንጂ አሁን እኔ ራሴ በጣም እየጨነቀኝ ያለው ምክንያቱም እኔ በድያታለሁ። ብዙ ነገር አርጊያታለሁ። እቤት መጥቼ በቃ አልፈልግሽም ብዬ አስከፍቻታለሁ። ይህ ነገር በሽት ያመማትን የተደራረበባትም በቃ ሐሳቡ ነባት ሊሆን ይችላል። ልጁንም አልፈልግም ስላልኳት በእኔ ምክንያት ነው እና የታመመችው እና መጥቼ ይቅርታ እላታለሁ። ያደረኩት በደልኳትን በደል ትልቅ ስለሆነ በጣም የማይደረግ ነገር ሁሉ አድርጊያታለሁ እና ይቅርታ እላታለሁ። ዛሬ መጥቼ እንግዲህ ቤት ያው አሁን ላይ ያለችበት ሁኔታ ጥሩ እንዳልሆነም አውቃለው እና ቢሆንም አሁን ገብቼ ያለውን ነገር አያለው ብቻ። ደህና ትሆናለች ብዬ ነው ማስበው። እንደኔ በደንብ እንደኔ ስራ ይሄ ሁሉ አይገባትም ነበረ። አጠገቧ መድረስ አይገባኝም ነበር። ግን በቃ ይቅርታ ብያት ያለውን ነገር አያለው ብቻ ልጅና እሷ ሰላም ይሁንልኝ ነው የምለው። እንግዲህ የዛሬ ቀን ትንሽ ከበድ ብሎኛል። ያለን የራሴ ሰላም ሆነች እንጂ ይበኝ

ልብስ እንኳን አደርግም እንዴ? ማየት ራሱ ቤት ነው የሚገብጠው። እንዲሁና ማየት ራስ ትልቅ ነገር ነው።

የሚሰማሽ ነገር ምንም? ምን ይለም? አሁን አረ ይሻላል፣ ተመስገን ነው። እን ከባለፈው አንጻር እኮ በደንብ ይሻላል። ቆይ እንዴት ነው ሲያደርግሽ የነበረው! ማለትም የተጠቀምሽው ነገር ነበረ እንዴ ይዛ ስሚ ነገር ግን የምነግርሽ ነገር አለ። ሱማን የምነግር ነገር አለ ግዳ አንተ እኮ ነው መጀመሪያ ነገር እና እኔ ብትነግሪ ምን ችግር አለው? ንገሪኝና ምን መናገር እኮ አይቀርም፣ ግን የመጣበት ምክንያት መጀመሪያ ተናገርና፣ ነገር ሲጀመር መጀመሪያውን ልደውልል ነበር። ችግር የለውም፣ ንገሪኝ እሺ። ያው እንደ በደልኩሽ አውቃለሁ። ያው ጥፋቱ ወይኔ ነው። ሁሉን ነገር ለዚህ ሁሉ ያደረኩሽ ነኝ። እንደዚህ እንድትሆኝ ሁሉ ያደረኩሽ ነኝ። ከሁን በኋላ እንደዚህ

በዚህ እድሜ በዚህ አስተሳሰብ እንዴት እንደምታወራ ማለት ነው። ጥፋተኛ እንደዚህ እንድትሆን ሁሉ ያደረኩሽ እኔ ማድረግ ጥፋት ከጠፋ በኋላ ሳይሆን መጀመሪያውም ሳጠፋ በፊት መጠንቀቅ አለበት። ይህን ነገር ለሰው ለዛ ሰው ይጎዳዋል ወይ ምን ያደርገዋል ብሎ ማሰብ ያለብን መጀመሪያውን ነበር እንጂ አሁን ከሆነ በኋላ እኮ ምንም ትርጉም የለውም። አሁን እኔ ቅርታ ማድረጎ አርግ ይልሃለው ግን በቃ ብዙ ያመለጡ ነገሮች ሊኖሩ ይችላሉ፣ ግን ምንም ማድረግ አይቻልም። በቃ ማለት ምንም በሰዓቱ ለዛ ሰው አይጎዳውም ብለን የምናስበው ነገር ግን እዛ ሰው ጋር በጣም ነው የሚጎዳው ማለት ነው ሁላንስ ቆይ፣ አንቺ ግቢ ወደዛው እኛ መሀል አትግቢሽ። እሺ ግን በቃ ለማንም ከያሁኑ ያመለጠህን አምልጦሃል፣ ያለፈው አልፏል። ከዚህ በኋላ ለሚመጡት ነገሮች መጀመሪያ ማሰብ ይቀድማል። በቃ ልክ ነሽ። አዎ፣ አንዳንዴ ሳላስበው ያደረኩት ነገሩ ነው። አስቤበት ማድረግ የሚገባኝ ሳላስብ እያደረግኩ የነበረው። ትኔ አንቺን ብቻ ሳይሆን ሁላችሁን ና ይቅርታ መጠየቅ የነበረብኝ ከእኔ የበለጠ እኮ እነሱን ነው ያስከፋቸው። በጣም ማለት ግን እሺ፣ ልትነግሪኝ የነበረውን ነገርኛ ምንድነው? ችግር አለ? እንደዚህ ዝም የምትይኝ? ምንድ ነው? ችግር አለ ወይ? ነገርኝ እንጂ። አረ ቆይ፣ እስኪ ወላንሳ እንጠላትሽ ላይ እኮ ቆምሽ። እንደው አናውራ ለአንቺ ስንል አናወራ፣ እንጠላችን ላይ እኮ እኔ እኮ። እና ታዲያ በምን እንግባባ ሳናወራ? በእናትሽ የምጨምሪበት አይመለከትሽም። በቃ ሂጂ ግቢ ሥራሽን ስሪ። በቃ ነው እኔ። ቁጭ በይ እና የምናወራውንም ስሚ። ሳናወራ ነው እንዲ የምንግባባ? ቆይ ለአንቺ ስንል

ልትነግርኛ ያ ንገሪኝ እንጂ። ለምንድን ነው ዝም እምትይው? እያለባበሽ ያለሽው እስከ መቼ ነው? እነግርሀለሁ ትይኛለሽ ለምንድን ነው ዝም እምትይው?

አሬቺ አቃጥላል ደፋይ ነው። እቺ አደሞ እዚህ በኩል እሺ፣ ንገሪኝ። አትጩሁም እያለች ነው። ንገሪኝ እኮ ነግር አለው። እሺ ማለት ግን በጣም እየፈራሁ ነው። ምንድነው የምትፈሪው? ምንድነው የሚያስፈራ ነገር ያለው? ስለምን ነው የምትፈሪው? ምንድን ነው የሚያስፈራው? ለምንድን ነው የማትናገሪው? እን መናገራት ሽም እንዴ እኮ በቃ ልጁ ያለ አይመስለኝም። ምን ማለትሽ ነው ምን ማለትሽ ነው እንዴት ነው ላይኖር የሚችለው ማን ይፈልግ ነበር ማለሽ እንጂ ነው አውሪኝ እንጂ የትኛው ነው የማይኖረው? ለምንድነው የማታውሪኝ? በቃ ምንም ማድረግ አልችልም? እንዴት ነው ምንም ማድረግ አልችልም።